ጤና ይስጥልን። ይህ የፋኖ ድምጽ ነው። ወደ አድማጭ ተመልካቾች፣ ዛሬም እንደተለመደው በልዩ ጥንቅራችን ወደ እናንተ ለማድረስ የወደድ ነው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ እንደዚሁም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆነው አርበኛ አስቻለው በለጠ የሰሜን አማራ ቀጠና የአመታዊ ጉባኤውን ባካሄደበት ወቅት ያደረገውን ንግግርና አጠቃላይ ያስተላለፈውን መልእክት በተመለከተ ወደ እናንተ የምናደርሰውን ጥንቅር እንድታደምጡ ነው በአክብሮት የሚጋብዛችሁ እኔው እንዳለ ቢክስ ነኝ። ውዳማሽ ተመልካቾች፣ ለመሆኑ አርበኛ አስቻለው በለጠ ማን ነው የሚለውን በተወሰነ መልኩ ወደ እናንተ ለማደስ እንወዳለን። አርበኛ አስቻለው በለጠ ከከፍተኛ ትምህርት ዩኒቨርሲቲ መምህርነት ወደ ትጥቅ ትግል በመግባት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የሰሜን አማራ ቀጠና በላይ ዕዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ በመሆን አምባገነኑን ጨፍጫፊውንና አማራ ጠሉን አገዛዝ በጽናት እየታገለ የሚገኝ አርበኛ ነው። አርበኛ አስቻለው በለጠ አርበኛ አስቻለው በለጠ ከዚህም ባሻገር 2015 የስራ ፈጠራ ውድድር ላይ ተሳትፎ ተሸላሚ ከነበሩ እውቅ አምሳ የስራ ፈጠራ ባለሙያዎች መካከልም አንዱ ነበር። አርበኛ አስቻለው በለጠ በወቅቱ ፕሊካንት ኦይል በማምረት ወይም ደግሞ የነዳጅ ምርትን ሊተካ የሚችልና ከተፈጥሮ አትክልቶች ተጨምቆም ለ ባጃጅ እና ለተለያዩ ተሽከርካሪዎች ሊውል የሚችል ነዳጅን በመስራት ነበር ልዩ ተሸላሚ የነበረው። በወቅቱም ታዲያ 270 ሺህ ብር ሽልማት ማግኘት ችሏል። በዚህ የስራ ፈጠራ ውድድር ላይ ተሳትፎ በዚህ ውድድር ላይ ተሳትፎ ያገኘውን 270 ሺህ ብር ሽልማት ታዲያ 2016 ትግሉ ሲጀመር አካባቢ የፋኖ እንቅስቃሴ ከነበረበት የተበታተነ እና የመንደር አደረጃጀት ወደ አንድ ለማምጣትና ቅርጽ እንዲይዝ ለማድረግ እየተሰራ በነበረው እንቅስቃሴ ከፍተኛ አስተዋጽኦ ሲያደርግ የነበረው አርበኛ አስቻለውም የሽልማቱን 270 ሺህ ብር ለዚህ እንቅስቃሴ ሙሉ ለሙሉ መዋል ስለመቻሉ ነው የደረሰ መረጃ የሚያመላክተው። በአዲስ አበባ ዩኒቨርሲቲ የሁለተኛ ማስተርስ ድግሪውን በመውሰድም የጎንደር ዩኒቨርሲቲ ሜካኒካል ኢንጂነሪንግ መምህር እንደነበር ነው። የአርበኛው የትምህርት የኋላ ታሪክ የሚያስረዳው ታዲያ ከተደላደለ ኑሮው ከዩኒቨርሲቲ መምህርነት እንደዚሁም ከተመራማሪነትና አማሪነትና ከስራ ፈጠራ ስራዎቹ በመውጣት ያገኛቸውንና የግል ንብረቱንም ለትግሉ በማዋል የአማራ ፋኖ በተለይ በጎንደር ቀጠና የሚያደርጓቸውን እንቅስቃሴዎች በመምራትና ቅርጽ በማስያዝ እንደዚሁም የፋኖ መዋቅርን በመስራት ከፍተኛ ስራዎችን ሲሰራ ነበር። አሁንም በእዙ ስር ከመገኘቱና የአመራር ደረጃ ላይ ከመቀመጡ ባሻገር የአፋብኃ ማዕከላዊ ኮማንድ አባል በመሆንም ከፍተኛ ስራዎችን እየሰራ ነው የሚገኘው። አርበኛ አስቻለው በለጠም በትግል ህይወቱ እጅግ በጣም ፈታኝ የሚባሉ ጊዜዎችን በማለፍ ለአንድነት ታትሮ ከሚሰሩ አርበኞች መካከል አንዱም ተጠቃሹም ነው። ውዳማሽ ተመልካቾች፣ በዛሬው ዝግጅታችንም ታዲያ የሰሜን አማራ ቀጠና የበላይ ዘለቀ ዕዝ ከመስከረም 23 እስከ ጥቅምት 7 በነበረው አመታዊ ጉባኤው ተሳትፎ በማድረግም ጉባኤው በሰላም የተጠናቀቀ ሲሆን የጉባኤውን አጠቃላይ ይዘት በተመለከተና በተለይ በጎንደር ቀጠና አንድነትን በማምጣት ረገድ እየተሰሩ ያሉ ስራዎች ምን ይመስላሉ? የሚለውን አርበኛ አስቻለው በለጠ በዚሁ የጉባኤው መቋጫ ወቅት ላይ ተገኝቶ ከሌሎች አርበኞች እና ጓዶች ጋር በመሆን ያስተላለፈውን መልእክት ወደ እናንተ ጆሮ ለማድረስ ወደናል። አርበኛ አስቻለው በለጠ በቀጥታ ወደ መልእክቱ ይሸጋግራል። እኔም ከወዲሁ ሰናበታችኋለሁ፤ እናንተ እስከ ፍጻሜው ድረስ በመቆየት እንድታደምጡን አክብሮታዊ ግብዣችን ነው። አመሰግናለሁ። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ጠቅላላ አመታዊ የስራ አስፈጻሚ ጉባኤ ተካሂዷል። ይህንም ጉባኤ ስናካሄድ ድርጅታዊ ማዕከላዊነት ለሕልውና ትግላችን አላማ መሳካት በሚል መርህ ውይይቶችን ስናደርግ ቆይተናል። እንግዲህ አመታዊ ጉባኤ እውነት ለመናገር ወንድሞቻችን መስዋዕት አድርገን ስንት ጅግኖች መስዋዕት በሆኑበት ከዚህ በፊት ትግሉ ሲጀመር ተሽሎክልከን ስንጓዝ እንዳልነበር ዛሬ ሰፊ ቀጠናዎችን ይዘን በዚህ ልክ ከተለያየ አቅጣጫ ይህ የተከበረው ስራ አስፈጻሚ ከተለያየ አቅጣጫ ከ15 እስከ 20 ቀን በሚፈጅ ሁሉ መንገድ አቆራርጦ በእግሩ ደከመኝ ሰለቸኝ ሳይል ይህን አመታዊ ጉባኤ ለማካሄድ ተገኝተን ውይይታችንም በሰላማዊ ፍጹም ወንድማማችነት በነገሰበት መደማመጥ፣ መከባበር በነገሰበት ጨርሰናል ማለት ነው። እንግዲህ በዚህ ውይይት ብዙ ጉዳዮች ተነስተዋል፣ ተገምግመዋል። ከእነዚህ ጉዳዮች መካከል የህልውና ትግላችን ከየት ወደ የት በሚል እንዴት ተነሳ እንዴት ጀመር ነው፣ አሁንስ ያለበት ቁመና ምንድን ነው የሚለው ከመጀመሪያው ጀምሮ የነበርንበት እንደሚታወቀው የአማራ ህዝብ ለዚህ ሁሉ ግፍና በደል የተደረገው መረን መሰረት ያደረገ ተቋም ግንባታ ላይ ደካማ ባህል በመኖሩ ይህም ባህል ይህም ካልቸር ወደ ፋኖ ትግል ገብቶብን የህሉና ተግላችን ስንጀምር በተበታተነ መንገድ በየሰኮሩ በየሰረቻው በሻለቃ በብርጌድ ተደራጅተን ነው ተግላችን ጀምረን የነበረው። ነገር ግን በእንደዚህ አይነት መንገድ ትግላችን ማስቀጠልም ከግብም ማድረስ እንደማይቻል ስለገባን ከሻለቃ ከብርጌድ ወደ ክፍለ ጦር እዝና አሁን ድርጅት ድረስ መድረሳችን ያው ትልቅ ይህም ብስራት ነው። ነገር ግን በዚህ ሂደት መሀል ብዙ ነገሮች ብዙ ጣውረዶችን አሳልፈናል። ስለዚህ አሁን ባለንበት ነባራዊ የድርጅታዊ ቁመና ፖለቲካዊ፣ ማህበራዊ እንዲሁም ደግሞ ወታደራዊ ቁመናችን ገምግመናል። ከጠላት አንጻር ያለንን ሁኔታም ገምግመናል። በዚህ መሀል እንግዲህ ከዚህ በፊት በተለያየ በስልክ ነው ውይይቶችን ስብሰባዎችን ስናካሄድ የነበረው ካለው ከቴክኖሎጂ አንጻርም እውነት ለመናገር ጠላትም በስብሰባዎች የምናስተላልፋቸውን የምንቀያየራቸውን መረጃዎች ከታተለን ነበር። ነገር ግን ይህን መስበር ስላለብንና በጋራ ውይይት የጋራ ሀሳብ የጋራ አቋም የጋራ መረዳት የጋራ መግባባት መድረስ መቻል አለብን በሚል ተገናኝተን ይህን ውይይት አድርገን ማለት ነው። ይህን ውይይት ስናደርግ ወቅታዊ ቁመናችን ከገመገምን በኋላ ከዛ በኋላ ቀጣይ ስራዎችን ለማስኬድ መመሪያዎች ተዘጋጅተው ጸድቀዋል። እቅዶች ቀርበው ተገምግመው ጸድቀዋል። እንዲሁም የተለያዩ የቀጣይ የስራ አቅጣጫዎችን ገምግመናል ማለት ነው። ከዚህ መሀል እንዲው የተወሰኑትን ለማንሳት ስል እስከ ዛሬ አንድ ባለመሆናችን፣ ቀጠናዊም እንደ አማራም አንድ ባለመሆናችን ትርፍና ሰራውን ኪሳራውን አንስተን ገምግመናል። ስለዚህ ብቸኛ የህልውና ትግላችን መቋጫ አንድነት መሆኑን እስካሁን ፖለቲካዊም ዲፕሎማሲያዊም ወታደራዊም ከነበረን ውጤት በላይ አንድ ብንሆን የተሻለ ውጤት ማምጣት እንደምንችል ሁሉ ገምግመን፣ ስለዚህ ይሄ ለአንዴና ለመጨረሻ ጊዜ በአቋም አንድነቱ አስፈላጊ እንደሆነ በሙሉ ድምፅ ተስማምተን ወስነናል ማለት ነው። ለዚሁም በቅርብ ሁሉም እንደሚያውቀው እንደ ጎንደር እርቀ ሰላም በማውረድ የመጀመሪያውን ሂደት ጀመራን። ከዚህ በኋላ በቴክኒካል ቡድኑ ወይም ግብረ ኃይል የተቀበለው ስራ አስፈጻሚ ባስቀመጠው አቅጣጫ መሰረት ይጨርሰዋል ብለን ተስፋ እናደርጋለን። ከዛም በተመሳሳይ እንደ አማራም ያለን ወጥ አንድ ጠንካራ አማራዊ አታጋይ ድርጅት አጠናክረን አፋብኃን እናስቀጥላለን ብለን እናምናለን። እንግዲህ በዚህ ትግል በዚህ የሁለት ዓመት የትግል ሂደት ውስጥ ማህበረሰባችን ሰፊ ቀጠናዎችን ይዘን እያስተዳደርን እንገኛለን። ይህን የአስተዳደራዊ መዋቅር የህዝብ አስተዳደራዊ መዋቅር ዘርግተን በምንሰራበት ብዙ ጠወረዶችን ከዚህ በፊት የአማራ ሕዝብ ሲናፍቀው የነበረ ፍትህን መሰረት ያደረገ ራሱን በራሱ መርጦ የማስተዳደር ፍላጎት በተቻለ መንገድ አሳክተናል። ህዝቡ ራሱን በራሱ እያስተዳደረ እየመራ ያለበት ሁኔታ አለ። ምናልባት በዚህ ግን በአንዳንድ ጠላት ሰርጎ ገቦች ህዝቡን የማሳቀቅ የመዝረፍ፣ የመስረቅ አቅጣጫዎች ነበሩ። ነገር ግን ባለን የማያዳግም እርምጃ ሙሉ በሙሉ ፋኖ በተቆጣጠራቸው ቀጠናዎች እነዚህን ሌቦች እጅ መቁረጥ ተችሏል ማለት ነው። እና ምናልባት ግን አሁን ያስቸገረን ጠላት ባለበት አካባቢ ፋሽስታዊ ስርአቱ ባለበት አካባቢ በከተሞች ዙሪያ እሱ ያሰማራቸው በሚመስል ደረጃ አብዛኛዎቹም በሱ አስተዳደር ወይም መዋቅር ስር ያሉ ያው ህዝባችን ብዙ ግፍና በደል እያደረሱበት እንደሆነ እናውቃለን። ይህም ስርዓቱን ስንገረስስ በዛው መፍትሄ እልባት የሚሰጠው ነው ብለን እናምናለን። እንግዲህ ማህበረሰባችን የፍትህ ስርዓቱን ማህበራዊ ፍትህ በማዋቀር የፍትህ ስርዓቱን ማዘመን እንዳለብንም ተነጋግረናል። ከዚሁም ባሻገር በዚህ ሁለት ዓመት ውስጥ ብዙ ማህበራዊ ቀውስ ገጥሞታል። ያው ጠላትም እንደሚታወቀው ማህበራዊ ምጣኔ ሀብታዊ ቀውስም በአማራ ህዝብ ላይ እንዲፈጠርም ስለሚፈልግ እኛ እሱን ሁሉ ተረድተን ማህበራዊ አገልግሎት ተቋማት ወደ ስራ እንዲገቡ በማድረግ የተለያዩ ዓለም አቀፍ ተቋማት ገብተው ወጥተው ወርድተው ለማህበረሰባችን አገልግሎት እንዲሰጡ ሁሉ በሩን ክፍት በማድረግ ብቻም ሳይሆን አፈጻጸሙንም እየተከታተለ እየገመገም ኢቭን የአፈጻጸሙ አካልም ለመሆን ሁላችንም ቆርጠን ተዘጋጅተን ወስነናል ማለት ነው።